እስከ መቼ ነው ይሄን የምትሉት ብለህ የምትጠይቃቸው። ጠዋት ከሆነ የጠየቅናቸው እስከ መቼ እስከ ስንት ሰዓት ነው በዚህ አቋማችሁ ላይ የምትጸኑት? ወይስ መሸት ሲል ሀሳባችሁን ትቀይራላችሁ ወይ? ሊነጋጋ ሲል ሀሳባችሁን ትቀይራላችሁ? የሙጀስ ነገር ደዛ አይደለም። ይሄ አቋሚ ነው ይላል። መግሪብ ላይ የምትጠይቀው ይሄ አቋሚ ነው። አላሁ ተዓላ ከዓለም ሙንፈሲል ሆኖ ነው ከላይ ነው ያለው ብሎ ይላል። ይሄ በዚህ አቋም እስከ መቼ ነው የምትቀጥለው ይባል ሰአትን ብንገድብለት እየቆጠርን እየቆጠርን ለሊቱ ተጋመሰ፣ ለሊቱ አንድ ሶስተኛ ቀረው። አሁንም በዚህ አቋም ን አይነብ ይባል። አይ አሁን ሰማይ ውስጥ ነው ያለው ነው ገባ ሊል ነው በራሱ አፍነዋ የንዚሉ ኑዙለን ሐቂቅየን የሚለው ሙጀሲሙ ራሱ በሐቂቃ ይወርዳል ወደ ሰማይ ሊል ነው። ስለዚህ ይሄ እናንተ አንድ የጠነከረ አቋም እንኳን የላችሁ ማለት ነው።

እስከ መቼ የሚጸና ነው ይሄ? ይሄ ጽናት ጽናት ሲባል እኮ ይስተምር አይደለ? ኦት ቦት እስከ መቼ የሚጸና ጽናት ነው ይሄ? በተንፊሱ አልሁ ብለህ የምትፎክርበት ኪታብ ላይ አንዴ ካሰፈርከው እኮ ኪታቡ ጠዋትም ሲገለጥ ማታም ሲገለጥ የነጋ ሲልም ሲገለጥ አይደለ? ቁባይል አልፈጅርም ሲገለጥ ያው ተጽፎበት ነው የሚገኘው። እና በዚያው አቋም ላይ ነው የምትቀጥለው ወይስ ደሞ ቀየር አድርገህ ኢላ ሌሊቱ አንድ ሶስተኛ ሲቀረው ፈየት ቡቱ ኢትሷሉሁ ሊልና እንደው በምድር ላይ እንዳለ አንዴ የሚመጣ ሓል እንኳን ቢሆን ስሉሱ ሌሊት የሚባለው ሊነጋጋ ትንሽ ሲቀረው የሚባለው ወቅት ምድር ላይ አንዴ የሚመጣ ነገር ቢሆን እንኳን ኢላ ሀገር ወቅት ብሎ እስቴትና ሊያረገው አንድ ይሁን ለሰለር አንድ ወቅት ብለው ሌላ ጊዜ ሰዓ ውስጥ ከሀያ አራት ሰዓት ውስጥ ምን ያህል ሰዓት ሀያ አንድ ሰዓቱን ግዴ ለምፈ ፈበተን ፊትሳልሁ ብሎ ይቆይና አንድ ሦስት ሰዓት ሚኖር ደግሞ ሐታ የምፈጀረ እልፈጀራ አይደለም ይሉት ይወርዳል፣ ይላሉ። ሐቂቀተን ይላሉ። ሰማይ ላይ ይላሉ። አንደኛ ሰማይ ላይ ሌላው ሰማይ ላይ አይደለም፣ ወደ አንደኛ ሰማይ ነው የሚወርደው ይላሉ። ከዚያስ እስኪ ነጋ ይቆያል ይላሉ። እዛው ይሄ አይደለም እናታቸው እ የምትፈጅለ እልፈጅር እስኪ ነገ ድረስ መን የድዑ ኒ ፈአስተጂበ ለሁ እያለ መን የስተղፍሩኒ ፈአግፍረ ለሁ እያለ ነገ ያ ከሀያ አራት ማለት ነው ይሄ ምድር እኩል ፀሐይ አንድ ላይ ፀሐይ ለሁሉም በአንድ እየገባች እየወጣች ቢሆን ንጋቱ በአንዴ ምሽቱ ለሁሉም በአንድ የሚመጣ ቢሆን ኖሮ አንድ ነገር ነው እስኪ ትናኢ ነበረ ነገሩ ግን እንደዛ አይደለም። እኛ አሁን በዚህ ሰዓት አሁን እዚህ ደርስ ላይ ባለንበት ሰዓት ደውለን የት ሀገር እንደውል መሰለን? አሜሪካ ወይም ደሞ ካናዳ ወደዚያ ጫፍ ያሉጋ ደውለን ከእንቅልፋቸው በእንቀሰቀሳቸው መሰለን? ያረለ ምን ሆነህ ነው ላ ሊሉ ይችላል። በዚህ ሌሊት ስንት ሰዓት ነው ይባሉ እነሱ ጋር አሁን ከሌሊቱ ዘጠኝ ሰዓት ነው። አሁን በዚህ ሰዓት ማለት ነው እኛ በዚህ ላህዛ አሁን ደውለን ይሆን አገር ስንት ሰዓት ወላቸው ሌሊቱ ሊነጋ አንድ ሶስተኛ የቀረበት ሰዓት ነው ይሉናል። ከአንድ ሰዓት በኋላ ሌላ ሀገር ብንደውል እንደዚያው። ከዚያ በኋላ ከሁለት ሰዓት በኋላ ሌላ አገር ብንደውል እንደውል እንደዚያው። ከሶስት ሰዓት በኋላ ሌላ ሀገር ብንደውል እንደዚያው። ከአራት ሰዓት በኋላ ብንደውል እንደዚያው። ከትንሽ ሰዓት በኋላ እኛ አገር ማንም ጋር ሳንደውል የኛው ሀገር ተራ ደሞ ይደርሰለሙ። እሺ የምድር የፀሐይና መውጣትና መግቢያ የሌሊት መምጣትና መሄድ ይሄ ስሉስ ሌይል የሚባለው ነገር ተነቁል ማድረጉ ፊ ኩሊ ለሕዛ ምድር ላይ ለ24 ሰዓት ነው የሚሽከረከረው። ስሉስ ሌይል የሚቀርበት ጊዜ ምድር ላይ በየቅጽበቱ የሚያዳርስ ከሆነ ምድርን ለ24 ሰዓት ያለ መቋረጥ የሚሽከረከር ከሆነ የቱ ጋር እናስቀምጠው? ይህንን ንግር ፈሰበተ ንፊሷሉሁ አን ሚለው የቱ ጋር እናስገባው? ለ የት አለ የት አለ ሁሌ አንደኛ ሰማይ መኖሩ ግድ ሊሆን ነው አይደለም ንበባል። አንደኛ ሰማይ ላይ ግራ ግራ የተጋቡ ሰዎች መቶ ደግሞ እስከ ሁለት ሶስተኛ ሌሊቱ እስኪያልቅ ድረስ ሁለት ሶስተኛ ሌሊት አልፎ የመጨረሻው አንድ ሶስተኛ እስኪያልቅ ድረስ እዚያው ይቆያል ነው እስከ ፈጅር ድረስ ይቆያል ነው የሚሉት። በዚያ ሶስት ሰዓት ውስጥ ሌሎች ሀገሮች ደግሞ ተራቸው ይደርሳል። ሌሎች ሀገሮች ሙምኪን ሶስት አራት አገሮች ተራቸው ይደርሳል እያለ እያለ ማለት ነው። ይህንን ግራ መጋባታቸውን እንዴት አድርገው ነው ሱቡትን ወይም ደግሞ መጽናት ብለው የሚያረጋግጡት? ቃሉ ራሱ አይከብዳቸው ለዚያ ነው ሸይኻችንም ረሕመሁላ ሌሎችም ሌሎች መሸይኾች ፈአይነ ሀዳ ሰባት ይላሉ። ይሄ መጽናት የሚባለው ነገር ኢንፊሳሉ መሆኑ ሰበተ ይላል። የት አለ? እንዴት አድርጎ ነው ሳቢት የሆነው? ስለዚህ የሆን ነገር ማፍረስ አለባቸው። ያንን ለማለት ሌላ ማፍረስ ያለባቸው የራሳቸው ቃዕይዳ አለ ማለት ነው።